የጎጃም ፋኖዎች ወደ ጎንደር ተሻግረው ከወንድሞቻቸው ጎን ተሰለፉ። በቋራ የተቀሰቀሰ ውጊያ ዛሬም ለአምስተኛ ቀን ቀጥሏል። በጎጃም የመተከል ቀጠናዎችንና የጃዊ ቀጠናን በመሻገር ወደ ቋራ ሊገባ የሞከረ መንግስት ኃይል በአርበኛ ዘመነ ካሴ ከሚመራው የጎጃም ፋኖ ላይ ፊት ለፊት መላተሙን የተነገረው በጎንደር ቋራ ቀጠና እስከ ጎጃም ያካለለ ሰፊ ውጊያ ዛሬ አፍላ ውጊያ እየተደረገ ነው። መረጃውን ታደምጣላችሁ። በወልዲያ ዙሪያ ውጊያ ተቀሰቀሰ። ከወልዲያ በቅርብ ርቀት ባሉ ቦታዎች ላይ አሁን ከባድ ውጊያ ተቀስቅሷል። የመንግስት ኃይል ወደ ቃሌም ሊያደርግ የነበረውን እንቅስቃሴ ማቆሙ ነው እየተነገረው። በወልዲያ ዙሪያ የፍንዳታ ድምጽ እየተሰማ ነው። መረጃውን ታደምጣላችሁ። የህወሓቱ ወታደራዊ አዛዥ ጀነራል ምግቤ የተናገረው ንግግር በርካቶችን አስደንግጥ ጄኔራል ምግቤ የማይቀሩ ጦርነት እንደሚጀመር ያስታወቀ ሲሆን ኤርትራን ጨምሮ የአማራ ፋኑና የአፋር ኃይሎችም ከጎኑ እንዲቆሙ ጥሪ ማስተላለፉን ነው ለማወቅ የተቻለው። ህወሀት ወደ አዲስ አበባ ለመምጣት አስባ ይሆን ወይስ ውጊያው ምንድን ነው? የምታደምጡት ሲሆን ኢሳያስ አፈወርቂም በግብጽ መገኘታቸው ደግሞ ከአብይ አህመድ ከሁለት ቀናት በፊት ከተናገረው ንግርግር ጋር ተደምሮ ኢትዮጵያ ሀገራችን ወደ ለየለት የጦርነት ቀጠና ልታድግ ስለመሆኑ ፍንጭ ሰጭ ሆኗል። መረጃውን በዝርዝር አደርሳለሁ። ጤና ይስጠልኝ። ይህ ሀቀኛና እውነተኛው ፈጣን የሆነው ሚዲያ አዶኒ ኒውስ ነው። አዶኒ ኒውስን ሰብስክራይብ እያደረጋቸው የዶል ምልክቱን ምርጫ እንዳትረሱ እንላለን። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። በአማራ ክልል እየተቀጣጠለ ውጊያ እንደቀጠለ ነው። በጎንደር ቀጠና ለአምስተኛ ቀን የቀጠለው የቋራ ውጊያ ዛሬ ተባብሶ ቀጥሏል። ትናንትና ከሰዓት በኋላ ጋፕ ማለት አዝማሚያ ደርሶ የነበረው ይህ ውጊያ ዛሬ ግን አፍላ ውጊያ ተቀስቅሶ ከባድ ትንቅንቅ እየተደረገ ነው ተባለ። በዛሬው ውጊያ የተቀሰቀሰበት ምክንያት የመንግስት ኃይል የተቆረጠውንና የተከበበውን ሰራዊቱን ለማስወጣት ተጨማሪ ኃይል ከሽንፋ በሚያንቀሳቀስበት ጊዜ አይሰጋ መገንጠያ ላይ በተፈጸመ የደፈጣ ጥቃት ነው ተብሏል። ይህንን የደፈጣ ጥቃት ተከትሎ የፋኖ ኃይሎች ከደፈጣ ጥቃቱ በኋላ ፊት ለፊትና መደበኛ ውጊያ ያደረጉ ሲሆን በዚህም መንግስት ወታደሮች ላይ ከባድ ጉዳት ደርሷል ተብሏል። በተመሳሳይ ደግሞ ፍጅት በተባለ ቦታ ላይ እንዲሁም ከእንቅስቃሴ ላይ ከነበረ የመንግስት ኃይል ላይ ደፈጣ ጥቃት ተፈጽሞ የዘጠኝ ሰዓት ውጊያ መቀስቀሱ ነው እየተነገረው። አሁን በቋራ ከባድ የተባለ የጅበጅን የጨበጣ ውጊያ በድሮን እየታገዘ እየተደረገ ሲሆን መንግስት ተጨማሪ ኃይል ከጃዊ ወደ ቋራ ለማስገባት ሙከራ ሲያደርግ በፋኖ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ እዚ ፋኖ አባላት ፊልፊል ተብሎ በሚጠራው ቦታ ላይ እየገጠሙት ይገኛሉ ተብሏል። እኛ ጎጃሚዎችን ሳትሻገር ና ሳትጨርስ ጎንደሪዎችን ልትነካ ትችልም በሚል ነው የጃዊ ና የአካባቢው የጎጃም ጀግኖች ወደ ጎንደር ሊሻገር የሞከረውን የመንግስትን ኃይል እየተፋለሙት የሚገኙት ተብሏል። አሁንም ፍልፍል ተብሎ በሚጠራው ቦታ ላይ ከባድ የጨበጣ ውጊያ እየተደረገ እንደሚገኝ ነው ለማረጋገጥ የተቻለው። ይበንድ እንዳለ በወልዲያ ዙሪያ አሁን በዚህ ሰዓት አፍላ ውጊያ እየተደረገ ነው። ከወልዲያ ከተማ ተነስቶ ወደ ቃሌም በተንቀሳቀሰ የመንግስት ኃይል ላይም የደፈጣ ጥቃት ከተፈጸመ በኋላ በወልዲያ ዙሪያ ውጊያ ተቀስቅሷልም። በዚህ ውጊያ ከስልሳ አራት እያላነሱ የመንግስት ወታደሮች ሲማረኩም፣ በሌሎች ላይም ጉዳት ስለመድረሱ ነው የመረጃ ምንጮቻችን ከስፍራው የገለጹትም። ይህ በንዲህ እንዳለ በወሎ ምድር የፋኖ አባላት ወታደሮችን አስመርቀዋል። የምኒልክ እዝ ልዩ ዘማቾች ለወራት ያሰለጠኗቸው ልዩ ኮማንዶዎችም በድምቀት ማስመረቃቸውን የተነገረው የአማራን ሕዝብ ሉና ለማረጋገጥ ወለንታነው የተጋድሎ እያደረገ ያለው ፋኖ አዳዲስ ምልምል ፋኖችን በእግረኛና በልዩ ኮማንዶ፣ ብሎን በሜካኒዝ ደረጃ እያሰለጠነና እያስመረቀ ነበሩን የፋኖ ሰራዊት በሰው ኃይል እያጠናከረ እንደሚገኝ ነው የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒሊክ እዚ የህዝብ ግንኙነት ኃላፊ አበበ ፈንታው እየገለጸው። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለ ደግሞ በጎንደር አዲስ ዘመን ከተማ ዛሬ ሌሊቱን 15 የአድማ ብተን አባላትና 12 የሚኒሽ አባላት ከነ ሙሉ ትጥቃቸው ጠፍተው የፋኖ ኃይሎችን ስለመቀላቀላቸውን የተነገረው በአጠቃላይ በ የአማራ ክልል ያለው ውጊያ አሁን የቀጠለ ሲሆን መከላከያ ሰራዊት ከክልሉ ሊወጣ ይችላል፣ በሚል የአድማ ብተናና የሚሊሻ አባላት ፋኖን እየተቀላቀሉ እንደሚገኙ ለማወቅ ተችሏል። በሌላ መረጃ ጄኔራል ምግቤ እያስተላለፈው ጥሪ በርካቶችን አስደነገጠ። ጀነራል ምግቤ በግልጽ ለህወሀትና ለሌሎች የብልጽግና ተቃዋሚዎችም ንግግር ባደረገበት ወቅት ነው የኤርትራውን ኢሳያስ አፈወርቂን ድጋፍ እየጠየቀው ኤርትራ ከጎናችን ልትቆም ይገባል ያለው ጀኔራል ምግቤ። ፋኖን ጨምሮ የተለያዩ ብሔር ብሔረሰቦችና ና የአፋር ህዝብም ከጎናችን እንዲቆም እንጠይቃለን ሲል ነው ጀነራል ምግቤ ገለጸው። ለሁሉም ነገር በቂ ዝግጅት አድርገናል፣ በቅርቡም ይጀምራል ሲል ነው እየዛተው ጀነራል ምግቤ በህወሀት ኃይሎችም ከፍተኛ ክብርና ቦታ ያለው ሲሆን በህወሀት ወታደራዊ ኃይል ውስጥ ደግሞ በተለይም ደግሞ የምዕራብ ደቡቡን ቀጠና በመምራት ሂደት ከፍተኛ የሆነ ተቀባይነት ያለው ሰው እንደሆነ ይታወቃል። የህወሀት ኃይሎች ቂማ የረሱምና አብይ አህመድ በትግራይ ህዝብና በራሳቸው ላይ የፈጸመ አሰቃቂ እልቂት ለመበቀል ጊዜው አሁን ነው በሚል ወደ መሀል አገር ግስጋሴ ለማድረግ ስለማሰባቸው ቢነገርም አንዳንዶች ግን ወልቃይትና ራያን ካስመለሱ በኋላ ሪፐብሊክ ትግራይን ለመመስረት አቅደዋል፣ ወደ አራት ኪሎ ግስጋሴ አያደርጉም ሲሉ ይናገራሉ። የሆነ ሆኖ ግን አሁንም አማራ ክልልና አፋርም የጦርነት ቀጠና እንደሚሆኑ ይጠብቃል። ስለሆነም የፋኖ ኃይሎች በፍጥነት ወደ አንድ በመምጣት አንድ መዋቅር መስራት ካልቻሉም ከባድ ጊዜ እየመጣ እንደሆነ የተነገረው። ኢሳያስ አፈወርቂም በግብጽ ዛሬ ሁለተኛ ቀን የቀጠለ ጉብኝት እያደረገ ሲሆን ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር የተገናኘው አልሲሲም ለኤርትራ ልዩ ድጋፍና ጥበቃ እንደሚያደርጉ ተናግረዋል። ሁለቱ ሀገራት ወታደራዊ ስምምነት የሚፈጽሙ ከሆነና ኤርትራ ግብፅም፣ በኤርትራ ውስጥ የጦር ቤዝ እንዲኖራት የምትፈቅድ ከሆነ ሀገራቱም ወደ ለየለት የጦርነት ቀጠና ሊያመሩ እንደሚችሉ ተገምቷል። አድማጭ ቤተሰቦቻችን ለዚህ ሰዓት የነበረን መረጃ ይህን ይመስላል። በሌላ መረጃ እንመለሳለን። ሰላም ሁኑ።